የተከበሩ የክብር ዶክተር ሱልጣን አማን መልእክት አስተላልፍልኝ ብለዋል። በዙም አጋጣሚ የተከበራችሁ የአዲስ አበባ እስልምና ጉዳይ የስራ አስፈጻሚዎች፣ ዋና ስራ አስኪያጁም ኡስታዝ ሪያዝ ጀማል ይታዩኛል። እዛ አዲስ አበባ ቦታም አይመርጥም እንግዳ ተቀባይ ስለሆነ ከታች ነው ያሉት። ስለዚህ ምንድን ነው መልእክታቸው እሳቸው አል ኦሮሚያ ወለ አዲስ አበባ ነጢሮ አል አጅኒሐተይን በሁለት ክንፍ ኖም በረው ብለዋል። አንዱ ኦሮሚያ ነው፣ አንዱ አዲስ አበባ ነው። ስለዚ አንድ በራሪ ቅዋ እንኳ ቢኖረው በአንድ ክንፍ መብረር አይችልም። ኦሮሚያም ቢሰፋም ምንም ቢልም ያለ አዲስ አበባ መብረር አይችልም። አዲስ አበባም ያለ ኦሮሚያ መብረር አይችልም ስለዚህ እጅና ጓንት ሁነን እንሰራለን ምንም ችግር የለም የታቀደውንም እቅድ የነዛ ፎቁ የዛ የፎቁን ጉዳይ አሳስባችሁ እኛ ከጎናችን ነን ስል ብለውናልና የእሳቸውን መልእክት ለማስተላለፍ ነው እኛም እንወዳችኋለን ኦሮሚያ ከኙማ የእኛው ነው ኢንሻ አላሁ ተዓላ ስለዚህ ገለቶማ ይችን መልእክትን ለማስተላለፍ ነው። ዋና ጸሐፊውም ሻሃቡዲን የሉም አዲስ አበባ ውጭ ናቸው ሁለቱምና፣ እኔም ወክለውኛል። እኔ ደግሞ እበቃለሁ ነው የምለው። ወሰላሙ አለይኩም ወረሐመቱላሂ ወበረካቱሁ